በሰማይ ወወልዶ መንፈስ ቅዱስ አህዱ አምላክ። ተነቢታ ኢሳይያስ ምዕራፍ 61። የጌታ እግዚአብሔር መንፈስ በእኔ ላይ ነው ለድሆች የምስራችን ሰብክ ዘንድ እግዚአብሔር ቀብቶኛልና ልባቸው የተሰበረውን ጠግን ዘንድ ለተማረኩትም ነጻነትን ለታርሰውትም መፈታትን ለውራንም ማየትን እናገር ዘንድ ልኮኛል። የተወደደችውን የእግዚአብሔርንም ዓመት የተመረጠች ብዬ ጠራት ዘንድ አምላካችንም የሚበቀልበትን ቀን እናገር ዘንድ የሚያስለቅሱትንም ሁሉ አጽናና ዘንድ እግዚአብሔር ለክብሩ የተከላቸው የጽርቅ ዛፎች እንዲባሉ ለጽዮን አልቃሾች አድርግላቸው ዘንድ በአመድን ፋንታ አክሊልን በልቅሶን ፋንታ የደስታን ዘይት በሐዘን መንፈስ ፋንታ የምስጋናን መጎናጸፊያ ሰጣቸው ዘንድ ልኮኛል። ከጥንት ጀምሮ የፈረሱትን ይሰራሉ፣ ከቀድሞ ጀምሮ የፈረሱትንም ያቆማሉ። ባድማ የነበሩትንና ከብዙ ትውልድ በፊት የፈረሱትን ከተሞች እንደገና ያድሳሉ። መጻተኞችም መጥተው በጎቻችሁን ይጠብቃሉ፣ ሌሎች ወገኖችም አራሾችና ወይን ጠባቂዎች ይሆንላችኋል። እናንተ ግን የእግዚአብሔር ካህናት ትባላላችሁ፣ የአምላካችንም አገልጋዮች ተብላችሁ ትጠራላችሁ። የአሕዛብን ሀብት ትበላላችሁ፣ በሀብታቸውም ትመካላችሁ። ሌላ ምድርን ይወርሳሉ፣ በራሳቸውም ዘላለመው ደስታ አላቸው። እኔ እግዚአብሔር ጽድቅን የምወድ ስርቆትንና ቅሚያን የምጠላ ነኝ። እንደ ስራቸውም ለጻድቃን እከፍላቸዋለሁ፣ ከእነርሱም ጋር የዘላለምን ቃል ኪዳን አደርጋለሁ። ዘራቸው በአሕዛብ መካከል፣ ልጆቻቸውም በወገኖች መካከል የታወቁ ይሆናሉ። ያያቸው ሁሉ እግዚአብሔር የባረካቸው ዘር እንደሆኑ ያውቃል። በእግዚአብሔርም እጅግ ደስ ይላቸዋል። ነፍሴም በእግዚአብሔር አሴት ታደርጋለች ሽልማትን እንደለበሰ ሙሽራ በጌጥ ሽልማቷም እንዳጌጠች ሙሽራ የማዳንን ልብስ አልብሶኛልና የደስታንም መጎናጸፊያ ደርቦልኛልና ምድርን ቡቃያውን እንደምታወጣ ገነትም ዘሩን እንደሚያበቅል እንዲሁ ጌታ እግዚአብሔር ጽድቅንና ደስታን በአሕዛብ ሁሉ ፊት ያበቅላል። ትንቢተ ኢሳይያስ ምዕራፍ ስልሳ ሁለት ጽድቄ እንደ ብርሃን ማዳኔም እንደሚበራ ፋና እስኪወጣ ድረስ ስለ ጽዮን ዝም አልልም፣ ስለ ኢየሩሳሌምም ጸጥ አልልም። አሕዛብ ጽድቅሽን፣ ነገሥታትም ሁሉ ክብርሽን ያያሉ። የእግዚአብሔርም አፍ በሚጠራበት በአዲሱ ስም ትጠሪያለሽ። በእግዚአብሔር እጅ አማራ ክሊል፣ በአምላክሽም እጅ የመንግሥት ዘውድ ትሆኛለሽ። ከእንግዲህ ወዲህ የተተወች አትባየም፣ ምድርሽም ከእንግዲህ ወዲህ ውድማ አትባልም። ነገር ግን እግዚአብሔር በአንቺ ደስ ብሎታልና ምድርሽም ባልታገባለችና አንቺ ደስታዬ የሚኖርባት ትባያለሽ፣ ምድርሽም ባል ያገባች ትባላለች። ጎልማሳም ከድንግሊቱ ጋር እንደሚኖር እንዲሁ ልጆችሽ ከአንቺ ጋር ይኖራሉ። ሙሽራም በሙሽራይቱ ደስ እንደሚለው እንዲሁ አምላክሽ በአንቺ ደስ ይለዋል። ኢየሩሳሌም ሆይ፣ ጠባቂዎችሽን በቅጥርሽ ላይ ቀኑና ሌሊት አቁሚ ያለው እግዚአብሔርን የሚያስቡ ከቶ ዝም አይሉም። ኢየሩሳሌምን እስኪያጸና በምድርም ላይ ምስጋና እስኪያደርጋት ድረስ ዝም አትበሉ። እግዚአብሔር ከእንግዲህ ወዲህ በእርግጥ ለጠላቶችሽ መብል ይሆን ዘንድ እህልሽን አልሰጥም፣ መጻተኞችም የደከምሽበትን ወይንሽን አይጠጡም ብሎ በጌትነቱና በክንዱ ኃይል ምሎ ምሏል። ነገር ግን የሰበሰቡት ይበሉታል፣ እግዚአብሔርንም ያመሰግናሉ። ያከማቹትንም ወይን በመቅደስ አደባባይ ላይ ይጠጡታል። ሄዱና በበሬ ውስጥ ግቡ፣ ለሕዝብም መንገዱን ጥረጉ፣ ድንጋዮችንም ከጎዳናው አስወግዱ ለሕዛብም ዓላማ ያዙ። ንሆ እግዚአብሔር እስከ ምድር ዳርቻ አዋጅ እንዲህ ብሎ ነግሯል፤ ለጽዮን ልጅ ንሆ መድኃኒትሽ ይመጣል፤ ንሆ ዋጋው ከእርሱ ጋር ሥራውን በፊቱ አለ ብሏት። እግዚአብሔር ተቤዣቸው፣ የተቀደሰ ሕዝብ ብሎ ይጠሯቸዋል። አንቺም የተተወች አይደለች፣ የተወደደች ከቅድስ ከተማ ትባያለሽ። ትንቢተ ኢሳይያስ ምዕራፍ 63 ከኤዶመያስ ከባሶራ የሚመጣ ልብሱም የቀላ የሚመካ ኃይለኛ አለባበሱም ያማረ ይህ ማን ነው? ስለ ጽድቅ የምከራከር ስለ ማዳንም የምፈርድ እኔ ነኝ። ቀሚስህ ስለ ምን ቀላ፣ ልብስህስ በወይን መጭመቂያ እንደሚረግጥ ሰው ልብስ ስለ ምን መሰለ? መጭመቂያውን ብቻዬን ረግጫ አለው። ከአሕዛብም አንድ ሰው ከእኔ ጋር አልነበረም። በቁጣዬም ረገጥኋቸው፣ በመዓቴም ወደ መሬት ጣልኋቸው። ደማቸውንም በምድር ላይ አፈሰስሁ፣ ልብስም ሁሉ በደም ታለለም የምቀበልበት ቀን ደርሶባቸዋልና የምቤዥበትም ዓመት ደርሷልና የሚረዳም እንደሌላ አየሁ የሚያግዝም እንደሌላ አወቅሁ። ስለዚህ በገዛ ክንዴ አድናቸዋለሁ ቁጣዬም ወደቀችባቸው በመፍሰፍት የረግጥኳቸው ደማቸውንም ወደ ምድር አፈሰስሁት። በስጦታው ሁሉ የእግዚአብሔርን ቸርነትና የእግዚአብሔርን ምስጋና አሰብኩ። እግዚአብሔር ለእስራኤል ወገኖች እውነተኛ ፈራጅ ነው። እንደ ቸርነቱና እንደ ጽርቁ ብዛትም ይቅርታውን ያመጣልናል። እርሱም ሕዝቤ ልጆች አይደሉምን? ካልካዶኝስ ከመከራቸው ሁሉ አድናቸዋለሁ አለ። በመልክተኛም አይደለም በመላክም አይደለም እርሱ ራሱ ያድናቸዋል እንጂ እርሱ ይወዳቸዋልና ይራራላቸዋልምና። እርሱ ተቤጃቸው ተቀበላቸውም፣ በዘመናቸውም ሁሉ ለዘላለም አከበራቸው። እነርሱ ግን አመፁበት፣ ቅዱስ መንፈሱንም አስመረሩ። ስለዚህ ተመልሶ ጠላት ሆናቸው፣ እርሱም ተዋጋቸው። እርሱም እንዲህ ብሎ የቀደመውን ዘመን አሰበ። በበጎቹ እረኛ እጅ ከግብፅ በወጡ ጊዜ መላኬን በፊታቸው ላኩ። በሙሴም ቀኝ እጅ ውሃውን ከፈልኩ። ውሃውም ተከፍሎ በፊቱ ጸና፣ የዘላለም ስምንም አደረገለት። ፈረስ በምድረ በዳ እንደሚያልፍ በቀላይ ውስጥ አሳለፋቸው፣ እነርሱም አልደከሙም። ወደ ሸለቆ እንደሚወርዱ ከብቶች እንዲሁ የእግዚአብሔር መንፈስ ወደ እረፍት አመጣቸው። እንዲሁም ለራስ የከበረ ስምን ታደርግ ዘንድ ህዝብህን መራህ። ከሰማይ ተመለስ፣ ከቅድስናና ከክብርህ ማደሪያም ተመልከት። ቅናትህ እና ኃይልህስ ወዴት ነው? የቸርነትህና የይቅርታ ብዛት ወዴት ነው? ቸል ብልሃልና። አንተ አባታችን ነህ። አብርሃም ግን አላወቀንም፣ እስራኤልም አልተገነዘበንም። ነገር ግን አንተ አባታችን አድነን፣ ስምህም ለዘላለም በእኛ ላይ ነው። አቤቱ ከመንገድህ ለምን አሳትከን? እንዳንፈራህም ልባችንን ለምን አጽናህብን? ስለ ባሪያዎችህ ስለ ርስትህ ነገዶች ተመለስ። በተቀደሰው ተራራህ ከርስትህ ጥቂት ክፍል እናገኝ ዘንድ ከጥንት እንዳልገዛህን ስምህም በእኛ ላይ እንዳልተጠራ ሆነናልና። ትንቢተ ኢሳይያስ ምዕራፍ 64። ሰማይን ብትከፍት፣ ካንተ የተነሳ ተራሮች ይንቀጠቀጣሉ ይቀልጣሉም። አደሮ ማር በሳት ፊት እንደሚቀልጥ እንዲሁ ጠላቶችህን እሳት ትበላቸዋለች። ስምህም በእነርሱ ላይ ይታወቃል፣ አሕዛብም በፊት ይደነግጣሉ። የክብርህንም ሥራ ባደረግህ ጊዜ ተራሮች በፊት ተንቀጠቀጡ። ከጥንት ጀምሮ ይቅርታህን ለሚጠባበቁ ምረትን ከምታደርግላቸው ካንተ በቀር ሌላ አምላክ አላየንም፣ አልሰማንም። በቸርነትህ የሚታገሱ መንገድህንም የሚያስቡ ይገናኙሃል። እነሆ አንተ ተቆጣህ፣ እኛም ኃጢአት ሠራን፣ ስለዚህም ተሳሳትን። ሁላችን እንደ ርኩስ ሰው ሆነናል፣ ጽድቃችንም ሁሉ እንደ መርገም ጨርቅ ነው። በኃጢአታችን ምክንያት እንደ ቅጥር ረግፈናል፣ እንዲሁም ነፋስ ጠራርጎ ወስዶናል። ስምህንም የሚጠራ አንተንም የሚያስብ የለም፣ ፊትህንም ከእኛ መልሰሃል ለኃጢአታችንም አሳልፈህ ሰተህናል። አሁን ግን ጌታ ሆይ እንደ አባታችን ነህ። እኛ ጭቃንን፣ አንተም ሰሪያችን ነህ። እኛም ሁላችን የእጅ ሥራንን። አቤቱ እጅግ አትቆጣ፣ ለዘላለምም ኃጢአታችንን አታስር። አሁንም እባክህ ወደ እኛ ተመልከት፣ እኛ ሁላችን ሕዝብህ ነን። የተቀደሱ ከተሞችህ ምድረ በዳ ሆነዋል። ጽዮን ምድረ በዳ፣ ኢየሩሳሌም ውድማ ሆናለች። አባቶቻችን ያከበሩት ክብራችን ቤተ መቅደስህ በሳት ተቃጥሏል። ያማረውም ስፍራችን ፈርሷል። አቤቱ በዚህ ነገር ሁሉ ታገሥከን፣ ዝም አልከን፣ እጅግም አዋረድከን። ትንቢተ ኢሳይያስ ምዕራፍ 65። ያልፈለጉኝ አገኙኝ፣ ላልጠየቁኝም ተገኘሁ፣ ስሜን ላልጠራ ሕዝብ እነሆኝ አልሁት። በጽርቅ መንገድ ወደማይሄድ ኃጢአታቸውን ወደሚከተሉ ዓመፀኞች ሕዝብ ቀን ሁሉ እጆቼን ዘረጋሁ። እኒህ ሕዝብ ዘወትር የሚያስቆጡኝ ናቸው። እነሱ በአትክልት ውስጥ የሚሰዉ በጡብም ላይ ለአጋንንት የሚያጥኑ በመቃብርም መካከል የሚተኙ በዋሻ ውስጥ የሚያለሙ የእሪያ ስጋም የሚበሉ ናቸው። የመስዋየታቸውን እንደምናቃቸውንም ሁሉ ያረክሳሉ። እኔ ንጹሕ ነኝና ከኔ ራቁ ወደ እኔም አትቅረቡ ይላሉ። ስለዚህ የቁጣዬ ጢስ በዘመኑ ሁሉ እንደ እሳት ይነድባቸዋል። እነሆ በፊቴ ተጽፏል፣ ኃጢአቶቻችሁንና የአባቶቻችሁን ኃጢአት በአንድ ላይ ወደ ብብታቸው ፍዳ አድርጌ እመልሳለሁ እንጂ ዝም አልልም ይላል እግዚአብሔር። በተራሮችም ላይ ስላጠኑ በኮረብቶችም ላይ ስላሽሟጠጡኝ፣ ስለዚህ አስቀድመው የሰሩትን ስራቸውን በብብታቸው እሰፍራለሁ። እግዚአብሔር እንዲህ ይላል፣ የወይን ፍሬ በዘለለው በተገኘች ጊዜ በረከት በእርሷ ላይ ያለና አታጥፉት እንደሚባለው ሁሉን እንዳላጠፋ ስለ ባሪያዎቼ እንዲህ አደርጋለሁ። የያዕቆብን ዘርና የይሁዳን ዘር አመጣለሁ፣ የተቀደሰው ተራራዬንም ይወርሳሉ። የእኔ እኔ የመረጥኳቸውና ባሪያዎችም ይወርሷታል፣ በዚያም ይኖራሉ። በመንጎ መሰማሪያና በዛፍ መካከል በአኮር ሸለቆና በቆላውም የላሞች መመስገያ ለሚፈለጉኝ ሕዝቤ ይሆናል ሕዝቤ ይሆናል። እናንተ ግን እኔን ተዋችሁኝ፣ ቅዱሱንም ተራራይን ረሳችሁ፣ ላጋንንት የማይዳ አዘጋጃችሁ፣ እድል ለተባለ ጣዖትም የወይን ጠጅ ለመጠጥ ቁርባን ቀዳችሁ። እኔም ለሰይፍ አሳልፌ ሰጣችኋለሁ፣ ሁላችሁም በሰይፍ ትገደላላችሁ። በፊቴ ክፉ ነገር አደረጋችሁ። ያልወደድሁትንም መረጥ መረጣችሁ እንጂ በጠራ በጠራኋችሁ ጊዜ አልመለሳችሁልኝምና በተናገርሁም በተናገርኩም ጊዜ አልመለሳችሁኝምና ና ስለዚህ ጌታ እግዚአብሔር እንዲህ ይላል፤ እንሆ ባሪያዎቼ ይበላሉ፣ እናንተ ግን ትራባላችሁ። እንሆ ባሪያዎቼ ይጠጣሉ፣ እናንተ ግን ትጠማላችሁ። እንሆ ባሪያዎቼ ደስ ይላቸዋል፣ እናንተ ግን ትወሰቁላላችሁ። እንሆ ባሪያዎቼ ሐሴት ያደርጋሉ፣ እናንተ ግን ከልባችሁ ካዘን የተነሳ ትጮዋላችሁ መንፈሳችሁም ስለተሰበረ ወዮ ትላላችሁ። ስማችሁንም እኔ ለመረጥኳቸው ህዝቤ ጥጋብ አድርጋችሁ ትተዋላችሁ። እኔ እግዚአብሔር ያጠፋችኋል፣ ጌታ እግዚአብሔር ያጠፋችኋል። ባሪያዎቼ ግን በአዲስ ስም ይጠራሉ፣ እንዲሁም በምድር ላይ እየተባረኩ ይሆናሉ። እውነተኛውን አምላክ ያመሰግናሉና በምድርም ላይ በእውነተኛው አምላክ ይምላሉና የቀድሞውንም ጭንቀት ረስተዋልና በልቡናቸውም አያስቡትምና። እነሆ አዲስ ሰማይና አዲስ ምድር ይሆናልና የቀደሙትም አይታሰቡም ወደ ልብም አይገቡም። ነገር ግን በውስጧ ደስታንና ሐሴትን ያገኛሉ። እኔ ለኢየሩሳሌም ደስታን ለህዝቤም ሐሴትን አድርጋለሁ። እኔም በኢየሩሳሌም ሐሴትን አድርጋለሁ፣ በህዝቤም ደስ ይለኛል። ከዚያም ወዲያ የልቅሶ ድምፅና የዋይታ ድምፅ በውስጧ አይሰማም። ከዚያም ወዲያ ጥቂት ዘመን ብቻ የሚኖር ህፃን ወይም እድሜውን ያልፈጸመ ሽማግሌ አይገኝም። ጎልማሳው የመቶ ዓመት ሆኖት ይሞታልና፣ ኃጢአተኛው የመቶ ዓመት ሆኖት የተረገመ ይሆናልና። ቤቶችንም ይሰራሉ ይቀመጡባቸውማል። ወይኑን ይተክላሉ ፍሬውንም ይበላሉ። ሌላ እንዲቀመጥበት አይሰሩም፣ ሌላም እንዲበላው አይተክሉም። የህዝቤ ዕድሜ እንደ ሕይወት ዛፍ ዕድሜ ይሆናልና እኔም የመረጥኳቸው በእጃቸው ሥራ ረጅም ዘመን ደስ ይላቸዋል። እነርሱ ከነ ልጆቻቸው የእግዚአብሔር ቡሩካን ዘር ናቸውና በከንቱ አይደክሙም፣ ለርግማንም አይወልዱም። እንዲህም ይሆናል ሳይጠሩ መልስላቸዋለሁ፣ ገናም ሲናገሩ እነሆ አለሁላቸዋለሁ። ያን ጊዜ ተኩላና በግ በአንድነት ይሰማራሉ አንበሳም እንደ በሬ ገለባ ይበላል፣ የእባብም መብል ትቢያ ይሆናል። በተቀደሰው ተራራዊ ሁሉ አይጎዱም አያጠፉምም ይላል እግዚአብሔር። ትንቢተ ኢሳይያስ ምዕራፍ 66 እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። የምትሰሩልኝ ቤት ምን አይነት ነው? የማርፍበት ስፍራ ምንድን ነው? ይህ ሁሉ የእጄ ሥራ ነው፣ ይህም ሁሉ የእኔ ነው ይላል እግዚአብሔር። ወደ የዋሁና ወደ ጸጥተኛው ከቃሌም የተነሳ ወደሚንቀጠቀጥ ሰው ካልሆነ በቀር ወደ ማን እመለከታለሁ? በሬን የሚሰዋልኝ ሃጥ ውሻን እንደሚያርድልኝ ነው። የእህልም ቁርባን የሚያቀርብም የእሪያን ደም እንደሚያቀርብ ነው። ዕጣንንም ለመታሰቢያ የሚያጥን አምላክን እንደሚጠርፍ ነው። እነዚህ የገዛ መንገዳቸውን መረጡ፣ ነፍሳቸውን በርኩሰታቸው ደስ ይላታል። እኔ ግን አዋርዳቸው ዘንድ ስለ ኃጢአታቸው መበቀላቸው ዘንድ እፈቅዳለሁ። እኔ በጠራሁ ጊዜ አልመለሱልኝምና በተናገርኩም ጊዜ አልሰሙኝምና በፊቴም ክፉ ነገርን አደረጉ ያልወደድሁትን መረጡ። በቃሉ የምትንቀጠቀጡ ሆይ፣ የእግዚአብሔርን ቃል ስሙ። የእግዚአብሔር ስም ይከብር ዘንድ ደስታችሁም ይገለጽ ዘንድ እነርሱም ያፍሩ ዘንድ የሚጠሏችሁንና የሚጸየፏችሁን ወንድሞቻችን በሏቸው። ወንድሞቻችን በሏቸው። የጩኸት ድምፅ ከከተማ ድምፅም ከመቅደስ በጠላቶቹም ላይ ፍዳን የሚያመጣ የእግዚአብሔር ድምፅ ተሰምቷል። ሳታምጥ ወለደች፣ ምጥም ሳያገኛት ወንድ ልጅን ወለደች። ከቶ እንዲህ ያለ ነገርን ማን ሰምቷል? እንዲህ ሲያለ ነገርን ማን አይቷል? በውኑ ሀገር በአንድ ቀን ታመጣለችን? ወይስ በአንድ ጊዜ ሕዝብ ይወለዳልንም? ጽዮን እንደማጠች ወዲያው ልጆቿን ወልዳለችና፣ እኔ የተስፋን ሰጠውሽ አንቺ ግን አላሰብሽኝም፣ ይላል እግዚአብሔር። ሴት እንድትወልድ መካንም እንዳትሆን መካንም እንዳትሆን የማደርግ እኔ አይደለሁም? ምን ይላል አምላክሽ። ኢየሩሳሌም ሆይ ደስ ይበልሽ፣ እርሷንም የምትወዷት ሁሉ በአንድነት ሐሴት አድርጉ። ስለ እርሷም ያለቀሳችሁ ሁሉ ከእርሷ ጋር ደስ ይበላችሁ። ትጠቡ ዘንድ ከማጽናናቱ አምጡት፣ ትጠግቡ ዘንድ እጅግ ጣጥታችሁ፣ በክብሯ ሙላት ደስ ይላችሁ ዘንድ እግዚአብሔር እንዲህ ይላልና እነሆ፣ ሰላምን እንደ ወንዝ የአሕዛብንም ክብር እንደሚጎርፍ ፈሳሽ መልስላታለሁ። ልጆቻቸውን በጫንቃቸው ላይ ይሸክሟቸዋል በጉልበታቸውም ላይ እያስቀመጡ ያቀማጥሏቸዋል። እናት ልጇን እንደምታጽናና እንዲሁ አጽናናችኋአለሁ። በኢየሩሳሌሙም ውስጥ ተጽናናላችሁ፣ ታያላችሁ፣ ልባችሁም ማሴት ታደርጋለች፣ አጥንታችሁም እንደ ለምለም ሳር ትበቅላለች። የእግዚአብሔርም እጅ ለሚፈሩ ትታወቃለች፣ አላውያንንም ያጠፋቸዋል። ንሆ እግዚአብሔር መዓቱን በቁጣ ዘለፋውንም በእሳት ነበልባል ይመልስ ዘንድ እንደ እሳት ይመጣል፣ ሰረገሎቹም እንደ ዐውሎ ነፋስ ይሆናሉ። ምድርም ሁሉ በእግዚአብሔር እሳት ሰውም ሁሉ በሰይፉ ይፈረድባቸዋል። በእግዚአብሔርም ተቀስፎ የሞቱት ይበዛሉ። በአትክልት ቦታ ውስጥ ሰውነታቸውን የሚያጠሩና የሚያነጹ በምግብ ቦታም የእሪያን ስጋ አጸያፊ ነገርንም አይጥንም የሚበሉ በአንድነት ይጠፋሉ ይላል እግዚአብሔር። ስራቸውንና ሀሳባቸውን አውቃለሁ። እነሆም እኔ እመጣለሁ አሕዛብንና ልሳናትንም ሁሉ እሰበስባለሁ። እነርሱም ይመጣሉ ክብሬንም ያያሉ። በመካከላቸውን ምልክት አደርጋለሁ። ከእነርሱም ከሞት የዳኑትን ዝናዬን ወዳልሰሙ ክብሬንም ወደ አላዩ ወደ አሕዛብ ወደ ተርሴስ ወደ ፉጥ ወደ ሉድ ወደ ሞሳህ ወደ ቶቤል ወደ ኤላድ በሩቅ ወዳሉ ደሴቶች እለካቸዋለሁ። በአሕዛብ መካከል ክብሬን ይናገራሉ። የእስራኤል ልጆች ቁርባናቸውን በምስጋና ወደ እግዚአብሔር ቤት እንደሚያመጡ እንዲሁ ለእግዚአብሔር ቁርባን ይሆን ዘንድ ወንድሞቻችሁን ሁሉ በፈረሶችና በሰረገሎች በአልጋዎችና በበቅሎዎች በጠያር ግመሎችም ላይ አድርገው ከአሕዛብ ሁሉ ወደ ተቀደሰችው ከተማ ወደ ኢየሩሳሌም ያመጧቸዋል ይላል እግዚአብሔር። ካህናትና ሌዋውያን እንዲሆኑ ከእነርሱ ወስዳለሁ ይላል እግዚአብሔር። እኔ የምሰራቸው አዲስ ሰማይና አዲስ ምድር በፊቴ ጸንተው እንደሚኖሩ እንዲሁ ዘራችሁና ስማችሁ ጸንተው ይኖራሉ ይላል እግዚአብሔር ይላል እግዚአብሔር። እንዲህም ይሆናል በየመባቸውና በየሰንበቱ ሥጋ ለባሽ ሁሉ በኢየሩሳሌም በፊቴ ይሰግድ ዘንድ ዘወትር ይመጣል ይላል እግዚአብሔር። ወጥተውም በእኔ ያመጹብኝን ሰዎች ሬሳቸውን ያያሉ። ትላቸው አይሞትም እሳታቸውም አይጠፋም፣ ለሥጋ ለባሽም ሁሉ ምሳሌ ይሆናሉ። ትንቢተ ኢሳይያስ ተፈጸመ። ትንቢተ ኤርሚያስ ይቀጥላል። ረድኤተ እግዚአብሔር አይለየን።